ሰላም ሰላም፣ ውድና የተከበራችሁ ያዜ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። ዛሬ ደግሞ በአዲስ ዜና መጥቻለሁ። እዚ ጋር ጥንቃቄ እንድታደርጉ እንግዲህ ነው የምነግራችሁ ማለት ነው። እዚ ጋር የምታዩት መዳም ማለት ነው የምትናገረው ስለ ሸቃላ ነው ማለት ነው። ምን እያለች ነው? እቺ የምትናገረው ስለ ጓደኛዋ መዳም ነው ማለት ነው። የሷ ጓደኛ መዳም ምን እንደተደረገች ልንገራችሁ ማለት ነው መዳም ሰራተኛዋን ማለት ነው። እቤት ውስጥ የምታምናት የምትወዳት ሰራተኛ እንበለው። እንደዚህ አይነት ለማንኛውም ተጠንቀቁ። ከዚህ ታሪክ ብዙዎች ትማሩበታላችሁ ማለት ነው። መዳሞች ደሞዝ ጨምሪልኝ ትላታለች፣ ሰራተኛዋ ስትላት ጊዜ ደሞዝ አልጨምርም ትላለች ማለት ነው። ደሞዝ ልትጨምርላት አልፈለገችም መዳም። ከመጀመሪያ ባሏ ተፋታ፣ ድጋሚ ሌላ ባል ልታገባ ዱባይ ላይ ነው። ልጅቷ ደግሞ ሀበሻዋ ስሟ አሚና ትባላለች። እዚህ ጋር እንደምታዩዋት ጭብጥ ብላ ቁጭ ብላ ተመልከቷት ማለት ነው አሚና ወይም ደግሞ እዚም ቁማ የሚያሳይ ቪዲዮ አለ ማለት ነው። ያው ማምጣት አይቻልም እና ዱባይ ላይ ምን ታደርጋታለች መዳም መሰላችሁ? በጣም ነው የሚያሳዝን። ግን በደንብ እንድትጠነቀቁበት ማለት ነው። መዳም ልታገባ ሌላ እጮኛ ይመጣና የመሀር ሰባ ሺ ድርሃም ሚሰጣታል ማለት ነው በዱባይ የመሀር ብር አምጥተው በሻንጣ ሞልተው ሲሰጧት ያን ብር ትወስድና መዳም ክላሷ አስቀምጠዋለች። ጁማ ቀን ደግሞ እናት አባቷ ቤት እንግዲህ ለመጠየቅ ትሄዳለች። በምትሄድበት ሰዓት ላይ ተመልሳ ስትመጣ ቅዳሜ ለት ያን ብር ስታየው የለም እንዴ ብሬን ማን ወሰደ? ትልና ና ብትፈትሽ ብትፈትሽ ቤት ውስጥ ይጠፋል ብሩ ማለት ነው። ከዛም ሲፈለግ ይጠፋል። ማን መጥቶ ነበር? ማን ገብቶ ነበር? ማን ወቶ ነበር እየተባለ ቤት ውስጥ ይታመሳል። ሰራተኛዋ ከቤትም አልወጣችም፣ ዘው ቤት ውስጥ ቁጭ እያለች ነው። ይሄን እንግዲህ እና ያልሰጠቻት ደሞዝም አለ። ደሞዝ ከመጨመሩ በኋላ በፊትም ሌላ የሰጠቻ ደሞዝም ከልክላት አለች ማለት ነው። መዳም ያልሰጠቻት ገንዘብ አለ ልጅቷ ላይ ግን ልጅቷ ምንም አይነት ነገር አላደረገችም። ያንን ገንዘብ ለመከልከል መዳም ምን ታደርጋለች መሰላችሁ? ሌላ ሰው አምጥቶ ክላሷ እንዳደረገ ታስደርግና ያንን ብር ማለት ነው አምጥተው የልጅቷ ክላስ ያደርጋሉ። አረቦቹ ራሳቸው ማለት ነው የሰራተኛዋ ክፍል ሻንጣውን ሙሉ ምንም ሳይነካ ሰባ ሺህ ድራም በሙሉ አንስተው ሻንጣውን የሸቃሏዋ ክፍል ያስቀምጣሉ። ከዛ ቤት ውስጥ ብሩ ጠፋ ይባላል። ማን ወሰደው ይባላል። ሄደው ይፈትሻሉ። ሲፈትሹ ከሰራተኛዋ ክፍል ያገኛሉ። እሷ ግን አልወሰደችም፣ አላደረገችም። ውሸት ነው። ምን ብለው ነው ሚዲያ ላይ ይዘው የመጡት አሚና እቺኛይቱ የምታወራው መዳም አሚና የጓደኛዬን የመሀር ብር ሰባ ሽብር ኢትዮጵያ ኢትዮጵያ ናት እያለች ነው። ኢትዮጵያ አሚና የምትባል ሸቃላ ቤት ውስጥ ነበረች። እሷ ሸቃላዋ የመዳምን የመሀር ብር ሰረቀችባት። ከዛ ሲፈተሽ ወንድሟ የመዳም ወንድም መጥቶ ቀጥታ ክላሷ ገብቶ የልጅቷ ክላስ ማለት ነው፣ የሰራተኛዋ ክላስ ሲፈትሽ እዛው እስከ ሻንጣው እንደሞላ ብሩ እዛው ቁጭ ብሎ ነው የተገኘ። ከዛ ምንድነው ያሉት ሰራተኛ ሰረቀች ብለው አምጥተው አሲይዘው እስር ቤት አስገቧት ማለት ነው። ልጅቷ በፍጹም አልሰረኩም እያለች እያለቀሰች መቷት ብዙ ነገር አደረጓት። እዚህ ጋር እንደምታዋጭ ብጥ ብላ እንዲ ኩርትም ብላ ቁጭ ብላ፣ እዚህ የቆመችው ቦታ ላይ ደግሞ በጣም ሲያሰቃዩዋት የሚያሳይ ቪዲዮ ነው የነበረው ሲጨረጭቋት፣ ወስደሽ አንቺንሽ ምናምን የሚሉት ነገር ነው እና ብቻ በጣም ያሳዝናል። ለማንኛውም ተጠንቀቁ። አረቦች ገንዘብ ባለመስጠት ሳይፈልጉ እናንተን ለመወንጀል ሲፈልጉ ከቤት ውስጥ ራሱ ወንዱ የሆነ ነገር ጠይቆች ስለ ፍቅር ነገር ጠይቁ። አንቺ ላይ አንቺ እምቢ ካልሽው የመዳምን የሆነ ነገር ይሰርቅና ሽቶ ሊሆን ይችላል፣ ወርቅ ሊሆን ይችላል፣ ሻንጣሽ ውስጥ ክላስሽ ውስጥ ያስገባል አንቺ ወይ ሻወር ስትወስድ ወይ የሆነ ቦታ ስራ እንዲያሽ ሲያይና ሄዶ አምጥቶ ውስጥ ያስገባል። ከዛ በኋላ ጠፋ ብላ ስትል ሂደሽ ፈትሽ፣ ሰራተኛሽ ናት ይላል አንቺን ከቤት ለማስወጣትና ና ከእሷ ጋር ለመጣላት ሲሞክር እንዲህ አይነት የሚሰራባቸው ብዙ እህቶቻችን ግፍ የሚሰራባቸው አሉ ማለት ነው እና በጣም ጥንቃቄ አድርጉ ክላሳችሁ ላይ እናንተ በማታውቁት መንገድ ራሳቸው አምጥተው ውስጥ ሻንጣ፣ ወርቅም፣ ልብስም ብርም አምጥተው የእናንተ ክላስ ሲያስቀምጡና ሰረቀች ይላሉ። እና ሰባ ሺ ብር ስታስቡት፣ እቺ ኢትዮጵያዊ አሚና ሰራተኛ ማለት ነው እህታችን፣ ሰባ ሺ ድርሃም ወስዳ እዛ ቤት ምትቀመጥ ይመስላችኋል? እልም ብላ ነው መጠፋ። ሰርቃ ቢሆን ማለት ነው ምን ትሰራለች? ያን ብር ሰርቃ እዛ ቤት ምንድን ነው ምትሰራ? ምንድን ነው የምታደርገው? ረ፣ በአንድ ቀን ሁሉም ብላ ምጠፋ እንዴ አትቀመጥም። ሲጀመር ሲጀመር አትቀመጥም። ይሄ ከእውነት የራቀ ውሸት ነው ማለት ነው። እና ስለዚህ እንደዚህ ብለው አሁን ስሟን እያጠፉ ነው ያሉት በቲክቶክ ላይ፣ አረቦች ሁሉ ሸቃላ ሰረቀች፣ 70 ሺህ ድርሃም ሰርቃ በፖሊስ ተይዛ እስር ቤት ናት፣ የጓደኛዬን እያሉ እያወሩ ናቸውና የመሃር ብር ነው የሰረቀችው ድጋሚ ልታገባ፣ የመጀመሪያ ባሏ ተፋታ፣ ድጋሚ ባሏ ደሞ የማህርሄን ብር ይሰጣታል። አምጥቶ በሻንጣ ሞልቶ ሰጣት። እሷም ወስዳ ክላሱ አስቀምጣ እናቷ ቤት ለመጠየቅ ሄደች። ስትመለስ ግን ብሩ የለም እዛ ውስጥ ግን ወስደው ግን ክላስ ያደረጉት ሰራተኛዋ፣ ክላስ ያደረጉት እነሱ ናቸው ራሳቸው አረቦቹ። እራሳቸው አስቀምጠው ራሳቸው ሌባ ብለው እናንተን በነጻ ወደ ሀገር እንድትገቡ ያደርጓቸዋል። እና እንደዚህ አይነት ሲስተም አለ። ስለዚህ በጣም ልትጠነቀቁ ይገባል። በጣም ባለጌዎች ናቸው። እና በጣም ያሳዘነች ያሳዘነችኝ ልጅቷ ቅስሜን የሰበረችው እና አሚና የመሀር ብር ሰረቀች ብለው የሚያወሩት አሚና በፍጹም ሰርቃ አይደለም። ይህንን ስትሰርቅ ያውም ኢትዮጵያዊ ሁና ሰባ ሺ ብር አደለም ሰባት ሺ እንኳን ድረሃም ብታገኝ ራሱ የመስረቅና የሌብነት ልማድ ካለባት ሰባት ሺ ብሯን ድረሃም ይዛ ቤቱን ጥላልሽ ነው ምጠፋ እዛ ቁጭ ብላ አጠብቅሽም እንኳን አንድ ሻንጣ ሰባ ሺ ድርሃም ወርቅ ቤት ማ ነው ብር ቁጭ አይኗ እያየ ክላስ ውስጥ የምታስቀምጠው እናቷ ቤት ወይስ አባቷ ቤት መሰላችሁ? ይሄ ከእውነት የራቀ ነገር ነው። እና የሸቃላን እንትን ስም ለማጥፋት። ስለዚህ ራስሽ ታረሚ ማለት ነው። ሌባስ ራስሽ ነሽ። እና ይሄን ነገር በደንብ ልትጠነቀቁበትና ልታስቡ። ከዛም ጮኸች፣ ፖሊስ አመጣች። ፖሊስ አምጥታ ልጅቷን እስር ቤት ከተተቻት። ምንም በማታቀው ነገር ምንም ባልገባት ነገር ባልሰረቀችው፣ ባላነሳችው፣ እስኪ እንደ ሰው አስቡት፣ እናንተ ራሳችሁ ኢትዮጵያውያን። አንቺ ብትሆኚ፣ እኔ ብሆን እኔ ይህን ነገር ባደርገው እዚህ ቤት ውስጥ አልቀመጥም። ምክንያቱም ይዤ መጥፋት አለብኝ፣ የሆነ ቦታ መሄድ አለብኝ። እንዴት ነው አንድ ሻንጣ ብር ተሸክሜ የአሁን ውስጄ ክላሴ ማደርገው? እንኳን አንድ ሻንጣ ብር፣ አንድ ብር ራሱ ክላሴ አላስቀመጥም፣ እየተሰረቀ ከሆነ ማለት ነው እንዴ እና ይሄ ከእውነት የራቁ ነገሮች እየተደረጉ ነው ያሉት። በሀበሻ ላይ በተለይ ብዙ ጊዜ የሚያሳቅቅና የሚያስጠላ ነገሮች እየተደረገ ነው። የመዳም ልጅ የሆነ ነገር ሲሆን አበሻ እንደዚያ ያደረገች ይባላል። ግን የመዳም ልጆች ሸቃላን ሲመቱ እንደፈለጉ ሲያደርጉ ሲያሰቃዩ፣ ሲተፉባቸው ብዙ ነገር ሲያደርጉባቸው እያየን ነው። እነሱ ግን የኛን ድክመት ነው አውጥተው አደባባይ ላይ የሚያሰጡን፣ ፖሊስ የሚያመጡት በህግ የሚያስይዙን የእኛን ትንሽ ነገር። እኛ ግን በጣም የምንበደለው ነገር፣ እቺ ልጅ ደሞዝ አልተሰጣትም። ደሞዜ ትንሽ ነው ጨምር እያለች እንኳን ልጨምር፣ የሰራችበትንም አልሰጠቻትም። ያን ብር ላለመስጠት ነው እንግዲህ። ምን አይነት ስግብግብ እንደሆነች ተመልከቷት። ከዛን ወንድሟ መጣ። የእሷን ክላስ መፈተሽ አለብኝ አለ። ሄዶ የሰራተኛ ክፍል ገባ። ሲገባ ሻንጣው ቁጭ እንዳለ ክላሷ ተገኘ ብሩ እንደሞላ። ከዛም ፖሊስ ጠሩ፣ ይኸው ሰረቀች አሉ። ወስደው ፖሊስ ጣቢያ ሲያዟት ልጅቷ በጣም ታለቅሳለች። በጣም ታሳዝናለች። በዛ ላይ መቷት፣ ሌባ ብለው ብዙ ነገር አረጓት። እሷ አልወሰድኩም እያለች ትናገራለች። በጣም ያሳዝናል። ና እንዲህ አይነት ግፍ እየተፈጸመ ነው ያለ። የዱባይ ኤምባሲ እቺን ልጅ ማየት አለበት። እውነት ውሸት የሚለውን በደንብ ማጣራት አለበት። ምክንያቱም ዜጋችን ናት። ምንም ይሄን ነገር ሰርቃለች ብዬ እኔ ላምን አልችልም። ብሰርቅ ከቤት ትወጣለች ምን አስቀመጣት? ብሩን ይዛዛ እና ይሄ ከእውነት የራቀ ነገር ስለሆነ ልጅቷን ነጻ ማውጣት አለብን። ፍትህ ማለት አለብን ለእህታችን። እንዲህ አይነት ስራ ባይሰራ። ሳይሰርቁ ሰረቁ ደሞዝ ለመከልከል የሆነ ችግር ሲሆን፣ አንቺን ከቤት ለማስወጣት ሳትፈልግሽ ስትቀር ሰረቀች ሰረቀ የሚባለው ነገር ጥሩ አይደለም ማለት ነውና ብቻ ከእውነት የራቀ ነገር ነው። ሁላችሁም ጥንቃቄ ልታደርጉ ትችላላችሁ። ተጠንቀቁ፣ ከዚህ ተማሩበት እህቶቼ። ላይክ፣ ሼር፣ ሰብስክራይብ አድርጉ ለሌሎችም እንዲደርስና እንዲማሩበት። እናንተ ሳሰርቁ ወርቅም ልብስም አምጥተው ሻንጣችሁ ውስጥ አድርገው ሰረቃችሁ ይላሉ። ይሄ ምንድን እናንተን ከቤት ማስወጣት ሲፈልጉ፣ ለእናንተ ደሞዝ መጨመር ሳይፈልጉ፣ ለእናንተ ደግሞ ደሞዝ መክፈል ሳይፈልጉ እንደዚህ በሌብነት ያስይዟችኋል። ጥንቃቄ በደንብ አድርጉ። የሆነ እቃ ከጠፋ ሂዳችሁ ሻንጣችሁን ፈትሹ። ምክንያቱም ድንገት እናንተ ውስጥ አድርገው እንደዛ እንዳያደርጓችሁ በተቻለ አቅም ሻንጣችሁን ቆልፉ። የልብሳችሁን ሻንጣ ወይ ክላሳችሁ በር ካለ እናንተ ውጭ እስከሆናችሁ ድረስ ክላሳችሁን ቁልፍ አድርጉትና ቁልፉን ያዙ። የሆነ ነገር እዛ ውስጥ አድርገው ልጆች ሊሆን ይችላል። ሌላ መዘዝ ከሚመጣባችሁ በደንብ ተጠንቀቁበት። እወዳችኋለሁ። በላይክ በሼር ግቡ። ትማሩበታላችሁ ብዬ ነው ይዤ የመጣሁት ይህን ቪዲዮ። ሰላማችሁ ይብዛ ባይ